የአየር ንብረት ለውጥ ውጤት የሆነው የደን ሽፋን መራቆት ከአካባቢ ብክለት ጋር ተዳምሮ ከትውልድ ትውልድ የተሻገረ ፈተና ሆኖ ቀጥሏል። ይህም የዓለምን ሕዝብ ለመልከ ብዙ ቀውስ ዳርጓል። ችግሩ በጊዜ መላ ካልተበጀለት የነገውን ትውልድ ገፈት ቀማሽ ማድረጉ አይቀሬ ነው። በተለይም የምግብ ዋስትና ችግር እየፈተነው ላለው ዓለም ከድጡ ወደ ማጡ ያደርግበታል። የአየር ንብረት ለውጥ ተጽዕኖን ለመዋጋትም የተፈጥሮ ሀብትን መጠበቅ ብሎም ችግኝን መትከል አማራጭ መፍትሄዎች ናቸው። ኢትዮጵያም ከአጠቃላይ መሬቷ 60 በመቶ በደን የተሸፈነ እንደነበር ታሪክ ቢያስረዳም ከአመ አመታት በፊት ግን ይህ ቁጥር በብዙ አሽቆልቁሎ ነበር። ለዚህም ነው ከስድስት ዓመታት አመታት በፊት ኢትዮጵያ አረንጓዴ አሻራ በላይ ተነሳችው። የሰው ልጅ ከተፈጥሮ ጋር እየተጣላ በመጣ ቁጥር ተፈጥሮ በሰው ልጅ ላይ የምትጥለው ቅጣት ነው ማለት ብሎ መውሰድ ይቻላል ማለት ነው። ችግሮች እንግዲህ ይሄ የተፈጥሮ ሀብታችን እየወደመ የመጣበት ሁኔታ ነው ያለው። ቀደም ሲል እንደሚታወቀው ከ40 በላይ የኢትዮጵያ ደን የተሸፈነ ነው የነበረው። ይሄ እንግዲህ ቅድም ባልኩት በሰው ሰራሽና በተፈጥሮ ሀብት እንግዲህ እየወደመ በመጣው ከሶስት ፐርሰንት በታች የደረሰበት ጊዜ ነበረ። ይሄ በመሆኑ እንግዲህ የተፈጥሮ ሀብታችን እየተጎሳቆለ ሲመጣ ሕብረተሰባችን ለችግር ለድርቅ የተጋለጠበትና ብሎም ደግሞ ለመሰደድ የተጋለጠበት ሁኔታ ነበር ማለት ነው። እነዚህ ገፊ ምክንያቶች ናቸው የአረንጓዴ አሻራ መርሃ ግብርን እንዲያዋልዱ ያደረጉት ማለት ነው። ባለፉት ስድስት ዓመታትም ከ40 ቢሊዮን በላይ ችግኝ በመትከል ሽፋኗን ወደ 23.62 በመቶ ማድረስ የቻለች ኢትዮጵያ የአፈር መሸርሸር የቀነሰበት፣ የአፈር ለምነት የጨመረበት፣ ምርትና ምርታማነት ለውጥ ያሳየበትም ነበር። ከዚህም ባለፈ ለሌሎች የአፍሪካ ሀገራት ችግኝ አፍልቶ እስከ መስጠት የደረሰው ተግባሯ ከራሱ አልፎ ለአፍሪካ እንዲሁም ለዓለም የማይበገር ኢኮኖሚ እድገት ማሳያ ነው። ከጎረቤቶቿ ጋራ በጋራ አብሮ የመልማት ጽኑ ፍላጎት ከመኖር ጋራ በተያያዘ ችግኝ እያፈላች ለጎረቤት ሀገሮች በመስጠት የራሷ ልምድ ደግሞ በተለያዩ ዓለም አቀፍ መድረኮች ላይ በማጋራት አገሮችም መጥተው ከኢትዮጵያ የአረንጓዴ አሻራ መርሃ ግብራችንን ተሞክሮ በመውሰድ የራሳቸውን የአረንጓዴ አሻራ መርሃ ግብር በመተግበር ለሀገራቸውም ለዓለምም አስተዋጽኦ እያደረጉ የመጡበት ሁኔታ ነው። ለጎረቤቶቻችንም ለዓለም አቀፉ ማህበረሰብም ከፍተኛ አስተዋጽኦ እያደረገ የሚገኝ መርሃ ግብር ነው። ነገር ግን እኛ በሰራነው ልክ የኢኮሲስተም ሰርቪስ የሚባል አለ። እኛ በሰራነው ስራ ሌሎች የሚጠቀሙ የጋዝ ልቀትን በመቀነስ ለሚያደርገው አስተዋጽኦ የሚከፈለው ክፍያ አሁን እስካሁን ድረስ እየተከፈለ አይደለም። እንደ ባለሙያዎች እየተጠየቀ ያለና የኢኮሲስተም ሰርቪስ መኖር አለበት ተብሎ አግሬሲቭሊ እየተሄደበት ያለ ስራ ነው። ይሁን እንጂ በፓሪሱ ስምምነት መሰረት ያደጉ ሀገራት ከሚለቁት መጠነ ሰፊ የጋዝ ልቀት አኳያ ለታዳጊ ሀገራት ካሳ እንደሚከፍሉ ቃል ቢገቡም በሚፈለገው መጠን ግን ተፈጻሚ አልሆነም። አሁን በዓለም ላይ ያሉ ሀገራት በህብረት የአየር ንብረት ለውጥን እንዴት ሊዋጉት እንደሚገባ ማጤን አለባቸው። ከሚያደርሰው አደጋ አንጻር ሀገራት የካሳ ክፍያውን ለመክፈል ወደ ኋላ ማክፈግፈግ ያለባቸው አይመስለኝም። ምክንያቱም እንደ ቀላል ነገር አንድ ሀገር ብቻውን ሊወጣው የሚችለው ጉዳይ ጉዳይ ስላልሆነ እዚህ ኢትዮጵያ እየሰራች ያለውን ማየት ትችላለህ፣ ከውጤት ጋር ሁሉም እንዲህ ሊተጉ ይገባል። የእንግሊዝ መንግስት በዚህ ዙሪያ ከኢትዮጵያ ጋር አብሮ መስራት ይፈልጋል። በጥቅሉ ግን የካርበን ካሳ መከፈሉ ችግሩን ለመዋጋት ጥልቅ አስተዋጽኦ የሚኖረው ነው። በዚህ ፕሮጀክት ውስጥ ያለውን ትግበራ ዓለም አቀፍ ሀገራትና መንግስታት ቢደግፉት የተሻለ ነው። እናም እኔ ማለት የምፈልገው እንዲህ ለሚሰሩና ፈታኝ የአየር ንብረት አደጋን ለሚዋጉ ሀገራት ቃል በተገባው ስምምነት መሰረት ሊከፈላቸው ይገባል። በተጨማሪም የዚህ ፕሮጀክት ቃል ኪዳንና አስፈጻሚ አካላት ትልቅ ድርሻ ወስደው መስራታቸው ጥቅሙ ለመላው ዓለም ነው። እናም ልልህ የምችለው በፋይናንስ ድጎማው ሂደት በኩል ሊሆን የሚችልበት ብዙ መንገድ አለ። በሌላ በኩል ግን ኢትዮጵያ የካርበን ክፍያውን ከመጠየቋ በፊት ልታዘጋጃቸው የሚገቡ ቅድመ ሁኔታዎች አሉ። እኛ ባለማ ነው የእኛን ካርበን ገዝተው እነሱ ሰብስቲዩት ማድረግ ይፈልጋሉ። እኛ ብለናቸው ሳይሆን እነሱ አሁን እየመጡ ነው ያሉት። ስለዚህ ያንን ሲመጡ ግን እኛ በምን አይነት መንገድ ነው ይሄንን ልንሸጥ የምንችለው የሚለውን ነገር ፖሊሲና አዋጅ፣ ደንብ፣ መመሪያ ማዘጋጀት ይጠይቃልና እሱን ነገር እያዘጋጀን ያለ ነው። ምናልባትም ወደፊት በሰፊው የሚመጣ ነገር ነው። ይሄ አሁን ላይ ያለው እንትን ብዙ እንትኖች አለ፣ ኢንተረስቱ አለ፣ ፍላጎቱ አለ። ስለዚህ ይህንን ነገር ምንድን ነው ከእኛ የሚጠበቀው ነገር ይህንን ማልማት ፖሊሲዎችን አዘጋጅቶ መጠበቅ እነዚህ እንትኖች ሲመጡ በዛ መልክ እንዴት ይስተናገዳል የሚለውን ነገር መስራት ነው የሚጠበቅብን።